ጤና ይስጥልኝ ውድ የጨው ሚዲያ ተከታታዮች እንደምንላችኋል። በምዕራፍ ሁለት ዜናዎቻችን ደግሞ የተለያዩ ፖለቲካዊና ማህበራዊ ጉዳዮችን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በቅድሚያ አርዕስቶችን፣ ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ኢትዮጵያ ገቡ፣ እነማን ናቸው የሚለውን የምናጋራችሁ ይሆናል። የራያ እናቶች በጦርነት አለቅን ሰላማችንን ያምጣልን ብለው ዛሬ ፈጣሪያቸውን ሲለምኑ አርፍደዋል። ባለፉት ሁለት እና ሶስት ዓመታት በተሠራው ሥራ ከ15 ሚሊዮን በላይ ዜጎች ለፋይዳ ወይም ደግሞ ለብሔራዊ መታወቂያ መመዝገባቸውን ጠቅላይ ሚኒስቴር አብይ አህመድ ገለጹ። ሁሉንም በዝርዝር የምናስደምጣችሁ ይሆናል። እንግዲህ ወደ መጀመሪያው ስናልፍ ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ወደ ኢትዮጵያ ገብተዋል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ ሶስት ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁ አቡነ ጴጥሮስ፣ ብፁ አቡነ ቴዎፍሎስ፣ ብፁ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀጳጳስ ብፁ አቡነ ዲዮስቆሮስ፣ ብፁ አቡነ ሳዊሮስ ብፁዕ አቡነ ዮሴፍና ብፁዕ አቡነ ፕሪያቆስ፣ ተገኝተው አቀባበል አድርገውላቸዋል። እንግዲህ መንግስት ከሳምንታት በፊት በይፋ ባወጣው መግለጫ ሶስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ እንደነበር ይታወሳል። አድማጮች፣ አሁን ደግሞ ወደ ራያ እናቶች ስናልፍ የራያ እናቶች በጦርነት አለቅን፣ ሰላማችንን ያምጣልን በማለት ፈጣሪያቸውን በምህላ ሲለም ኑ ሲማጸኑ አርፍደዋል። ትናንት በኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘውን ህወሃት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ የተቆጣው የራያ ህዝብ በዛሬ ቀን በዞኑ ዋና ከተማ በሆነችው የማይጨው ከተማ የተቃውሞ ሰልፍ አካሂደዋል። እነዚህ እናቶችም እንግዲህ ከሰልፉ ጎን ለጎን ነበር በምህላ ፈጣሪያቸውን ሲለምኑና ሲጸልዩ ሰላም አውርድልን እያሉ ሲጮሁ ያረፈዱት። አድማጮች አሁን ደግሞ ወደ መጨረሻው ዜና ሳልፍ፣ ባለፉት ሁለትና ሶስት ዓመታት በተሰራው ስራ ከ15 ሚሊዮን በላይ ዜጎች ለፋይዳ ወይም ብሔራዊ መታወቂያ መመዝገባቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህን የገለጹት ቴክቶክ በተሰኘ የቴሌቪዥን ፕሮግራም ላይ ባደረጉት ቃለምልልስ ነው። ባለፉት ሁለትና ሶስት ዓመታት በተሰራው ስራ አሁን ላይ ከ15 ሚሊዮን በላይ ዜጎች የፋይዳ ብሔራዊ መታወቂያ እንዳወጡ የገለጹት ጠቅላይ ሚኒስቴሩ እስከ መጪው መስከረም ወር ድረስ 20 ሚሊዮን ይጠጋል ተብሎ እንደሚታሰብ ተናግረዋል። በሚቀጥለው ዓመት ፋይዳ መታወቂያ ያላቸው ዜጎች ቁጥር ወደ ስልሳና ሰባ ሚሊዮን ለማድረስ እንደሚታሰብም ጠቁመዋል። ፋይዳ ፋይዳው የጎላ ነው ያሉት ጠቅላይ ሚኒስትሩ የሚፈጸሙ ህገወጥ ንግዶችን ለመከላከል፣ መጭበርበሮችን ለመቀነስ፣ ያልተስተካከለውን የንግድ ስርዓት ለማሻሻል፣ ለኢኮኖሚ እድገት መተማመንን ለመገንባት፣ በአጠቃላይ የንግድ ስርዓቱን ለማዘመን ለሰላምና ደህንነት የተጠበቀ ማህበረሰብ ለመገንባት ወጥቶ ለመግባት አገልግሎት ደግሞ በተሳለጠ ሁኔታ ለማድረስ በአጠቃላይ በሁሉም መስክ ያለውን ሚና ከፍ እንዲያደርግ ፋይዳ ጠቀሜታ እንዳለው ነግረዋል። ፋይዳ ብዙ ሴክተሮችን የሚነካ መሆኑንም በመጠቆም እያንዳንዱ ዜጋ ሊኖረው የሚገባ ጉዳይ እንደሆነ ገልጸዋል። ፋይዳን የተገበሩ ሀገራት ተጠቅመዋል፣ የተዘናጉ ሀገራት ደግሞ የደረሰባቸው ጉዳት አለ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ ውስጥ የሞከሩ ሀገራት አሉ በትክክል ግን በእኛ በዲጂታል አይዲ መልክ አይደለም የሞከሩት እኛ የጀመርነውን የዲጂታል አይዲ ለመማር ብዙ የአፍሪካ ሀገራት ጥያቄ እያቀረቡ ነው ያሉት እኛም የሚሳካልን ለሌሎች ትምህርት የሚሆን ስራ እንደምንሰራ ተስፋ አደርጋለሁ ጥቅሙም ደግሞ ከፍተኛ ነው ብለዋል ጠቅላይ ሚኒስትሩ እንግዲህ ክቡራን አድማጮች ከሰዓታት በኋላ ደግሞ በሌሎች ትኩስ ዜናዎች ተመልሼ የማገኛችሁ ይሆናል። እስከዛ በያለንበት የዓለም ጫፍ ቸርንቆይ